አሜሪካ ከሩሲያና ዩክሬን አደራዳሪነት ራሷን አገለለች። የደቡብ ሱዳን ታጣቂዎች በጋምቤላ ክልል አንድ አካባቢን መቆጣጠራቸውና የወረዳ አስተዳዳሪን ማቁሰላቸው ተገለጸ። የትግራይ ክልል ጊዜያዊ አስተዳደር ካቢኔ ማስጠንቀቂያ ሰጠ። መንግስት ችግሩ እንዲፈታ ሲኖዶሱ ያቀረበውን ጥያቄ ተቀብሏል። ወደ ዝርዝሩ ከማለፋችን በፊት ለቮይስ ኦፍ ኢትዮጵያ አዲስ ከሆናችሁ ሰብስክራይብ በማድረግ ፈጣንና ታማኝ መረጃዎችን እንዳደርሳችሁ ሰፖርት ያድርጉ። ወደ ዝርዝሩ አልፋለሁ። በቅድሚያም አሜሪካ ከሩሲያና ዩክሬን አደራዳሪነት ራሷን አገለለች። የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ታሚ ብሩስ ሲናገሩ እኛ ሰላም ቢፈጠር እንመርጣለን። ይሁንና ከዚህ በኋላ ለሽምግልና ስብሰባ በዓለም ላይ አንዘዋወርም፣ ጉዳዩ የሁለቱ ሀገራት ነው ብለዋል። ሁለቱ ሀገራት ግጭቱን ለማስቆም የሚያስችል ምክክር ሐሳብ አቅርበው በቀጥታ መደራደር እንደሚችሉ የገለጹት ቃል አቀባዩ አሜሪካ በድርድሩ ላይ ቀጥተኛ ተሳትፎ እንደማታደርግ አስረድተዋል። ይሁንና ድርድሩን እንደሚደግፉና እንደሚያግዙ አስረድተዋል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ በበኩላቸው ይህ ጦርነት በቅርቡ እንደማይጠናቀቅ ገልጸዋል። ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ጦርነቱ የተወሰነ ጊዜ ይቀጥላል፣ በቅርቡ የሚጠናቀቅ አይመስለኝም፣ ይህን ገዳይ ጦርነት ማስቆም የሁለቱ ሀገራት ኃላፊነት ነው በማለት አስታውቀዋል። ወደ አገር ቤት ስንመለስ የደቡብ ሱዳን ታጣቂዎች በጋምቤላ ክልል አንድ አካባቢን መቆጣጠራቸውና የወረዳ አስተዳዳሪን ማቁሰላቸው ተገለጸ። የደቡብ ሱዳን ታጣቂዎች በጋምቤላ ክልል ላሬ ወረዳ ውስጥ የሚገኝ ቢልኩን የተባለን አካባቢ መቆጣጠራቸውንና የላሬ ወረዳ ዋና አስተዳዳሪን ማቁሰላቸውን ቢቢሲ ዘግቧል። ታጣቂዎች ተቆጣጥሮታል የተባለው አካባቢ ነዋሪዎች ወደ ሌላ ከተማ እንደሸሹም ተገልጿል ሲል ቢቢሲ በዘገባው አስፍሯል። ኢትዮጵያ ጎረቤት ሀገር ደቡብ ሱዳንን ከምታጎራበተባቸው ክልሎች አንዱ በሆነው ጋምቤላ ታጣቂዎች ጥቃት መፈጸም የጀመሩት ከትናንት በስቲያ ከረቡዕ ሚያዝያ 222017 ዓ ም ጀምሮ እንደሆነ አንድ የላሬ ወረዳ ኃላፊ ለቢቢሲ ተናግረዋል። እንደ ኃላፊው ገለጻ የኢትዮጵያን ድንበር አቋርጠው የገቡት ከደቡብ ሱዳን መንግስት ጋር ግጭት ውስጥ ያሉት የሱዳን ሕዝቦች ነፃነት እንቅስቃሴ ተቃዋሚ ወይም ሱዳን ፒፕል ሊበሬሽን ሙቭመንት ኢን ኦፖዚሽን ታጣቂዎች ናቸው። ታጣቂዎቹ የገቡት የኑዌር ብሔረሰብን ዞን ላሬ ወረዳ ስር በምትገኘው የድንበር አካባቢዋ ፓጋንግ ቀበሌ እንደሆነ ምንጩ ገልጸዋል። ከሀገሪቱ መንግስት ጋር ግጭት ውስጥ ያሉት ታጣቂዎች ድንበሩን አቋርጠው የገቡት ተኩስ ቢከፈትባቸው ሸሽተው እንደሆነ ተናግረዋል። የራሳቸውን ድንበር ዘለው ወደ እኛ ድንበር ነው የገቡት። እስከ ትናንትና ሐሙስ ድረስ ያገኘነው መረጃ በእኛ ድንበር ውስጥ ነው ያሉት፣ የኢትዮጵያ ባንዲራ ጭምር ነው የወሰዱት ብለዋል። ታጣቂዎቹ እስከ ትናንት ድረስ እየገቡ እንደሆነ መረጃ እንዳላቸው አክለዋል። ኃላፊው ታጣቂዎቹ ድንበሩን አቋርተው ከገቡ በኋላ በነዋሪዎች ላይ ተኩስ መክፈታቸውንና ቤቶችን ማቃጠላቸውን ተናግረዋል። የታጣቂዎቹ እንቅስቃሴ ተከትሎ ህዝቡን ለማረጋጋት እና ድንበርን ለመመከት ወደ አካባቢው የተጓዘው የላሬ ወረዳ ዋና አስተዳዳሪ አቶ ቶክ ሞንግ በተከፈተባቸው ጥቃት እንደቆሰሉም ምንጩ ገልጿል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃ የወረዳው ዋና አስተዳዳሪ ትናንት ሐሙስ ሚያዝያ 23 ቀን 2017 ዓ ም ተኩስ እንደተከፈተባቸውና በቀኝ እግራቸው ታፋ ላይ ተመተው መቁሰላቸውን አረጋግጧል። የወረዳው አስተዳዳሪ ጨምሮ የመንግስት አካላት በአካባቢው የተገኙት በደቡብ ሱዳን የተነሳው የእርስ በእርስ ግጭት በድንበር አካባቢ በሚገኘው ፓጋንግ ቀበሌ ኩብሪ ቢልኩን ተብሎ ወደሚጠራው አካባቢ እየተዛመተ መሆኑን ለማጣራት እንደነበር ገልጸዋል። የወረዳው ዋና አስተዳዳሪ በጋምቤላ ከተማ የመጀመሪያ ደረጃ ሆስፒታል በሕክምና ላይ እንደሚገኙም የክልሉ ፖሊስ ኮሚሽን ባወጣው መግለጫ አመልክቷል። አቶ ቶክ ሰውነታቸው ውስጥ የገባው ጥይት ባይወጣም በአሁኑ ሰዓት በጥሩ ሁኔታ ላይ እንደሚገኙ ቢቢሲ ዘግቧል። ከወረዳው አስተዳዳሪው ውጪ ጥቃት የደረሰባቸው ሰዎች እንደሌሉ የሚናገሩት ኃላፊው የአካባቢው ታጣቂዎችና ፖሊስ የምላሽ ተኩስ ከመክፈት መቆጠባቸውን ጠቅሰዋል። በአካባቢው የነበሩ የጸጥታ ኃይሎች ተኩስ ቢከፍቱ ኑሮ ብዙ ጉዳት ይደርስ ነበር ሲሉም እርምጃ ያልተወሰደበትን ምክንያት አስረድተዋል። ኃላፊው እንደሚገልጹት ድንበሩን አቋርጠው የገቡት የደቡብ ሱዳን ታጣቂዎች አሁንም አካባቢውን እንደተቆጣጠሩ ናቸው። እንደ መረጃ ያገኘ ነው። እዚህ ብዙ ቤት ተቃጥሏል፣ በርካታ ሕዝብ እየተፈናቀለ ነው ያለው ብለዋል። ከአካባቢው የሸሹ ነዋሪዎች ወደ ወረዳው ዋና ከተማ ኮርገንግ እየገቡ መሆኑንም አክለዋል። ታጣቂዎች በፓንጋግ ቀበሌ ውስጥ የሚገኘው እና የድንበር አካባቢ የሆነውን ብልኩን የተባለ መንደር ሙሉ በሙሉ እንደተቆጣጠሩት ኃላፊው ተናግረዋል። እንደ ምንጩ ገለጻ የታጣቂዎቹን እንቅስቃሴ ተከትሎ የወረዳው አስተዳደር ከክልሉ መንግስትን ድጋፍ እንዲደረግለት ጥሪ አቅርቧል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃ ላይም የላሬ ወረዳ ፖሊስ ከዞኑና ከክልሉ ፖሊስ እንዲሁም ከሚመለከታቸው የፌዴራል የጸጥታ አካላት ጋር በመተባበር ሁኔታውን በቅርበት በማጣራት ላይ እንደሚገኝ መግለጹን ጠቅሷል። በዛሬ ዕለትም አርብ የክልሉ እና የዞኑ የመንግስት የጸጥታና የብልጽግና ፓርቲ አመራሮች የተፈናቀሉ ሰዎችን ለመጎብኘት ወደ ኮርገንግ ከተማ መጓዛቸውን ምንጩ ተናግረዋል ሲል ቢቢሲ በዘገባው አክሏል። በቀጣይ ዜና የትግራይ ክልል ጊዜያዊ አስተዳደር ካቢኔ ማስጠንቀቂያ ሰጠ። በሌተናል ጀነራል ታደሰ ወረደ የሚመራውና እንደ አዲስ የተዋቀረው የጊዜያዊ አስተዳደሩ ካቢኔ ዛሬ ባወጣው መግለጫ የትግራይ ሕዝብ ከመራራ የህልውና ትግል በኋላ የተኩስ አቁም መፈረሙን ገልጾ በስምምነቱ ማዕቀፍ ሰላማዊና ፖለቲካዊ ትግል እያካሄድን እንገኛለን ብሏል። ጨምሮም ምንም እንኳ የትግራይ ህገ መንግስታዊ ድንበሮች ባይመለሱና በስደት የሚገኙ ዜጎቻችን በአሳዛኝ ህይወት ውስጥ የሚኖሩ ቢሆኑም ለዘላቂ ሰላም ሲባል የፕሪቶሪያውን ስምምነት ተግባራዊ ለማድረግ ከእኛ የሚጠበቀውን እያደረግን ነው ሲል አስረድቷል። ሲቀጥልም ነገር ግን አንዳንድ የፌዴራልና የክልል ሚዲያዎች ኮሚኒኬሽኖች ምዕራብ ትግራይን የፕሪቶሪያው ስምምነትና ህገ መንግስቱን በመጣስ የአማራ ክልል አካል አድርገው ደጋግሞ መልእክት ያስተላለፉ ነው ያለው መግለጫው። እንደ ምሳሌ ሚያዝያ 8 ቀን 2017 የአማራ ብሮድካስቲንግ ኮርፖሬት የተከዜ ትውልድ የተከዜን ዘብነቱን በተግባር ማሳየት ይጠበቅበታል የሚል ዘገባ መቅረቡንና ሚያዝያ አንድ ቀን ደግሞ የኢትዮጵያ ፕሬስ ድርጅት በትግርኛ ባሰራጨው ዘገባ የጎንደር ሁመራ መንገድ ፕሮጀክት ጥገና መጀመሩን በተመለከተ ሁመራን የአማራ ክልል አካል አድርጎ ማስተላለፉን አስረድቷል። በተጨማሪም የያዝያ 20 ቀን 2017 በሸራተን አዲስ ሆቴል ለጎንደር ልማት በሚል በቀጥታ የተሰራጨ የገቢ ማሰባሰቢያ ፕሮግራም መከናወኑን አንስተዋል። በዚህ ፕሮግራም ላይ በወልቃይት ጠገዴ፣ ሰቲት ሁመራ ስም የበጎ አድራጎት ድጋፍ መደረጉን የጠቀሰው መግለጫው ሲቀጥልም ይህም ምዕራብ ትግራይ የአማራ ክልል አካል ነው የሚል መልእክት ለማስተላለፍ የተደረገ ሴራ ነው ብሎታል። መግለጫው በስተመጨረሻም እንዲህ አይነቱ ድርጊት የፕሪቶሪያውን ስምምነት የሚጠስና የሰላም ሂደቱን የሚጎዳ እንዲሁም ግጭት ሊያስከትል የሚችል አደገኛ ድርጊት ነው በማለት ካቢኔው ድርጊቱን በጥብቅ እንደሚያወግዝ አስታውቋል። በመሆኑም የሚመለከታቸው ሚዲያዎችና አካላት ከእንዲህ አይነት ድርጊት እንዲቆጠቡ ጥሪውን አቅርበዋል። በሌላ ዜና የመንግስት ኮሚኒኬሽን አገልግሎት ያወጣውን መግለጫ እንመለከታለን። መንግስት ችግሩን እንዲፈታ ሲኖዶሱ ያቀረበውን ጥያቄ ተቀብሏል። በሂደቱም ተቀራርቦ መነጋገር ከሁሉም የተሻለ መፍትሔ መንገድ መሆኑ ታይቷል። ስለዚህም ሲኖዶሱ መንግስት ነገሩን በሆደ ሰፊነት እንዲመለከተው በጠየቀው መሰረት ብፁዕ አቡነ ጴጥሮስ ዶክተር፣ ብፁዕ አቡነ ቴዎፍሎስ ዶክተር እና ብፁዕ አቡነ ያዕቆብ በሲኖዶሱ ስብሰባ ለመገኘት እንዲችሉ ከመንግስት የሚጠበቀውን ሁሉ እንደሚያደርግ መግለጫው ያትታል። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን በአገር ግንባታ የነበራትና የሚኖራትን ሚና በመገንዘብ መንግስት አስፈላጊውን ድጋፍ ሲሰጥ ቆይቷል። በዚህ አቋሙም ይቀጥላል። ይህን ያልተረዱ አንዳንድ አካላት ችግርን ፈጥረው የነበረ ቢሆንም እንኳ መንግስት ለቤተ ክርስቲያንና ለምዕመናን ሲል በሆደ ሰፊነት ለማለፍ ወስኗል። ይህም ከግለሰቦች ይልቅ የቤተ ክርስቲያኗን አስተዋጽኦ ስለሚመለከት ነው ሲል የመንግስት ኮሚኒኬሽን አገልግሎት ያወጣው መግለጫ ያስረዳል። ለሰዓቱ ያስኩላችሁ ዜናዎች እነዚህ ነበሩ። ቮይስ ኦፍ ኢትዮጵያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሆኑ ፈጣንና ታማኝ መረጃዎችን አደርሳችኋለሁ። ሰፖርታችሁ አይለይም። ላሁኑ አበቃው።